ስነስርዓት ጀነራሉ ወደ አዲስ አበባ ኮብልለዋል። በማንኛውም ጊዜ ሊጀመር ይችላል የሚባልላት የትግራይ ጦርነት እውን እንደሚሆን እየተነገረ ነው። የጊዜው አስተዳደሩ የአዲስ አበባ ቆይታ ብዙ ያስባለ መሆኗል። በአሁኑ የሚሞት ወጣት የለም ያሉት የትግራይ አመራሩ እርስ በርስ ጦርነት ውስጥም የመጣባቸው ጣጣ ፈታኝ የትግራይ ህዝብን ታሪክ እራሱን ሊያስደግመው ነው እየተባለ ነው። ታዲያ ጀነራሉ ከመኮብለላቸው ጋር ተያይዞ በጉዳዩ ላይ ሰፋ ያሉ መረጃዎችን ይይዘናል። ይህንና በትግራይ ወቅታዊ ጉዳዮች ላይ የወጡ ያሉ መረጃዎችን አካተል እናደርሳችሁ በመረጃ እሳታችን ተገኝተናል። ሰላም ጤና ይስጥልን የተወደዳችሁ የቻናላችን ቤተሰቦች በያላችሁበት የበዛ ሰላም ለእናንተ ውድ ተከታታዮቻችን ይሁን። እያለን ሰሙንኛና ወቅት ሳይሆን የሆኑ መረጃዎችን ለእናንተ ውድ ተከታታዮች ይዘን ተገኝተናል። እናንተ ብላይ ቻናላችን አዲስ ኮናችሁ፣ ቻናላችን ሰብስክራይብ፣ እንዲሁም የደውል ምልክቷን በመጫን ዘላቂና ቤተሰብነትን ከኛ ጋር እየመስረቱ ትኩስና ፈጣን መረጃዎችን በፍጥነት እንዲደርሱ ያደርጉ። እያለን ወደ ዛሬ ቀዳሚ መረጃችን አለፍን ወደ ዛሬ ያዝነላችሁ መረጃችን ስናልፍ የትግራይ ጊዜያዊ አስተዳደር ለፌዴራል መንግስት ባቀረበው ጥያቄ መሰረት የክልሉን ሰላም ለማስጠበቅ የፌዴራል መንግስት ከነገር ጀምሮ በትግራይ ክልል ጉዳይ የሚጠበቅበትን ኃላፊነት ይወጣልም ተብሏል። ከትግራይ ሰራዊት አመራሮች ውስጥም ከሻቢያ ጋርም የሚገናኙ አሉ። ደረጃቸውም ግን እዚህ ግባ የሚባል አይደለም፣ ሲሉም ጌታቸው ረዳ ዛሬ በአማርኛ በሰጡት መግለጫ በትግረኛም ሲደጋገሙት ቆይተዋል። ከአቡነ አረጋዊ ጻድቅም ጋር እየተገናኙ ካሉ በነካ እጁ ሳይሸሽግ ይነግረን ይሆናለም ሲሉ ተናግረዋል። የትግራይ ኃጢአት ብዙ ነው ስንቶች መስዋዕትነት በከፈሉበት ክልል ስንቶች በስህተት አጀግና ኖራለችም ሲሉ አክለዋል የፌዴራል መንግስት ጣልቃ እንዲገባ በይፋ ጥያቄ አላቀረብንም ያሉት አቶ ጌታቸው ረዳ የፌዴራል መንግስት ጣልቃ እንዲገባ በይፋ ጥያቄ አላቀረብንም ሲሉም የትግራይ ክልል ጊዜ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ አስታውቀዋል። ክልሉ ላይ የህግ ተቀባይነት ያጡና ከጦርነት ትርፍ እናገኛለን የሚሉና በጥቅም የተሰባበሩ የተወሰኑ የዋት አንጃዎች የተወሰኑ ከፍተኛ መኮንኖች በመያዝ ክልሉን አደጋ ላይ እየከተቱ ነውም ብለዋል። ይህን እንቅስቃሴ ትግራይን ወደ ሌላ የትርምስ ምዕራፍ እየወሰደም ይገኛል ሲሉም ገልጸዋል። ይህንን አስመልክቶ የፌዴራል መንግስት በፕሪቶሪያ ስምምነት መሰረት ጊዜያዊ አስተዳደሩ ስራውን እንዲሰራ ድጋፍ እንዲያደርግ እንጂ ጦር አዝምቶ ጣልቃ እንዲገባ ጥያቄ አላቀረብንም ብለዋል። በዚህ ደረጃ ጥያቄ ለማቅረብ የሚያስችል ሁኔታም የለም ሲሉም ገልጸዋል። ክልሉ ወደ ሌላ ጦርነት መግባት የለበትም። ጊዜያዊ አስተዳደሩ የፌዴራል መንግስት ውሳኔ አካልም ነው ሲሉ የፌዴራል መንግስት አግባብነት ያለው ኃላፊነት መውሰድ ይኖርበታልም ብለዋል። የትግራይ ህዝብ ደግሞ ወደ ግጭት ለገባና ሰላም መፍጠር የሚቻልባቸው እድሎች ማጽናት እንደሚገባም ጠቁመዋል። ታዲያ ከዚህ ጋር የማያይዘው ትግራይ በፍጹም ጦርነት ማስተናገድ አትችልም ሲሉም አንድም የትግራይ ወጣት ለእንደዚህ አይነት ርካሽ ተግባር መስዋዕት ለመሆን ዝግጁ አይደለምም ብለዋል። በእርግጠኝነት መናገር የሚችለው ትግራይ ላይም ጦርነት በሌላ ጦርነት በሌላ አካል ከታወጀ ብቻ ነው የትግራይ ወጣት ሊዋጋ የሚችለው። ከዚህ ውጪ የእገሌን ወንበር ለማዳን ብሎ መስዋዕት የሚሆን ወጣት የለምም፣ በማለት የተናገሩት የሰረቀውን ገንዘብ ለማቆየት ብሎ ወዲህ ወዲህ የሚንከላወስን የሆነ ሰው አይጠፋም፣ ግን እሱ ብቻውን ነው ኃላፊ። አግዳሚውም በክሩንም በምኑም ያስቆመዋል፣ በማለት ግን የህዝብ ትርምስ ለማስመሰል የግል አጀንዳቸውን የህዝብ አጀንዳ ለማስመሰል የሚያደርጉት ጥረት ምን ያስመስለዋል? ትግራይ ሌላ ዙር ጦርነት የናፈቀው ነው የሚያስመስለው ሲሉም የትግራይ ህዝብ በፍጹም ሌላ ጦርነት ማስተናገድ አይችልም። በቂ ሞተናል፣ በቂ እረግፈናል፣ በቂም መሰረተ ልማት ወድሟል። ሁሌ እናገራለሁ፣ መፎከር በእኔ ነው የሚያምረው። በቂ ብለናል፣ ያኔ የምንለውንም ብለናል። አሁን ግን ሌላ የሰላም ምዕራፍ ሲፈጠር ሁሉንም አጋጣሚ ተጠቅሞ የትግራይ ህዝብ እንደገና እንዳይበረከክ እንዳይንበረከክ እኔ ልንበረከክ ነው ማለት ያለብኝ ሲሉም አዲስ አበባ የገቡት የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ በወቅታዊ ጉዳይ ላይ ምላሻቸውን የሰጡት ታዲያ። ከዚህ ጋር ተያይዞ ጀነራል ታደሰ ወረደም አዲስ አበባ መምጣታቸው ተሰምቷል። እፍረት አልባው የነ ደብረ ጽዮን ቡድን አዲስ አበባ ከሄድን እዛው እንዳያስቀሩን በሚል ታደሰ ወረድን ምንም አትባልም ብለው ዛሬ አዲስ አበባ ልከውታል ነው የተባለው። ጀነራል ታደሰ ወረደ የተሰጠውን ኃላፊነት ባለመወጣቱ ምክንያት ትግራይ ክልል አሁን የተፈጠረውን መስቀልቅል ሁኔታ ሊፈጠር ችሏልም ተብሏል።